እንዴት ናችሁ ተማሪዎች? ዛሬ ደግሞ እንግዲህ የማትሪክ ከዘጠነኛ ክፍል ቻፕተር ቱ ሶሉሽንስ ኦፍ ኢኩዌሽን ከሚለው ቻፕተር የወጡትን የኢንትራንስ ፈተና ጥያቄዎች አንድ ላይ እንሰራለን። የመጀመሪያው ጥያቄ ኢፍ አር ዋን አንድ አር ቱ አር ዘ ሩትስ ኦፍ ተ ኢኩዌሽን ስሪ ኤክስ ስኩድ ፕላስ ናይን ኤክስ ፕላስ ስክስቲን ኢዝ ኢኳልስ ቱ ዜሮ ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ ነው የሚለ መጀመሪያ፣ ይሄኛው ኤክስፕሬሽን ምንድን ነው? ኤ ኤክስ ስኩዌርድ ፕላስ ቢ ኤክስ ፕላስ ሲ ኢኳልስ ዜሮ ከሚለው ኤክስፕሬሽን ጋር ተመሳሳይ ነው። ይሄ ደግሞ ምንድን ነው? ኳድራቲክ ኢኩዌዥን። ኦኬ ኳድራቲክ ኢኩዌዥን ነው። ስለዚህ የኳድራቲክ ኢኩዌዥን ሩቶች አራት ፎርሙላዎች አሏቸው። አር ዋን እና አሩቱ የዚህ ኳድራቲክ ኢኩዌዥን ሩቶች ናቸው አይደለ? እነዚህ ደግሞ አራት ፎርሙላዎች ወይም አራት ህጎች አሏቸው። የመጀመሪያው አር1 ፕለስ አር2 ኢዝ ኢኳልስ ቱ ማይነስ ቢ ኦቨር ኤ ሲሆን፣ ሁለተኛው አር1 ታይምስ አር2 ኢዝ ኢኳልስ ቱ ሲ ኦቨር ኤ ነው። ኦኬ፣ ሶስተኛው ደግሞ አር1 ስኩዌር ፕለስ አር2 ስኩዌር ሊሆናል

ስለዚህ እነዚህን አራት ሩሎች ተጠቅመን ቹዙ ላይ እየተካን ትክክለኛ የሆነውን መልስ ማግኘት እንችላለን። የመጀመሪያው አር ዋን ታይምስ አርቱ ኢዚኳልስቱ ኔጌቲቭ ሲክስቲን ኦቨር 3 ነው የሚለን ኤ ፎርሙላችን ላይ አር ዋን ታይምስ አርቱ ሲ ኦቨር ኤ ነው ሲ ኦቨር ኤ ስለዚህ የኛ ኳድራቲክ ኤክስፕሬሽን ላይ ሲና ኤ ማናቸው የሚለውን ቼክ እናደርጋለን። ስሪ ኤክስ ስኴርድ ፕላስ ናይን ኤክስ ፕላስ አስራ ስድስት ዜሮ። ሶ ሲ አስራ ስድስት ነው፣ ቢ ዘጠኝ ነው፣ ኤ ደግሞ ሶስት ነው። ስለዚህ r1 times r2 ሲ ኦቨር ኤ ይመጣል የተባልነውን ይሄንን ስንሰራ ማለት ነው okay 16 over 3 which is c over a 16 over 3 ይሆናል ማለት ነው። ስለዚህ choice a ስንሰራው 16 over 3 ነው የሚመጣው። እዚህ ጋር ግን ኔጌቲቭ 16 over 3 ነው የሚመጣው። ስለዚህ መልሳችን a ልክ አይደለም። ቢም ደግሞ ቼክ እናደርገው። ቢም ይለን ምንድን ነው? አርን ፕላስ አርቱ ኢዚኳልስቱ ስሪ ነው ሚለን አርን ፕላስ አርቱ ኢዚኳልስቱ ስሪ ነው ሚለን አርን ፕላስ አርቱ ምንድን ነው? በፎርሙላችን መሰረት አርን ፕላስ አርቱ እነዚህ ጋር ከተመለከት ነው ኔጌቲቭ ቢ ኦቨር ኤ ነው ስ ማስ ማይነስ ቢ ኦቨር ኤ ማለት ቢ ዘጠኝ ነው። ስለዚህ ማይነስ ዘጠኝ ኦቨር ኤ ደግሞ ሶስት ነው። 9 ሲከፈል ለሶስት ወይንም ማይነስ ዘጠኝ ሲከፈል ለሶስት ማይነስ ስሪ ነው። ሶ የቢ መልስ አስት ቢ ኔጌቲቭ ስሪ። ቾይዛችን ላይ ግን ሶስት ነው የሚለው። ስለዚህ ሮንግ ነው። ኦኬ ኦኬ። ሲ ደግሞ 1 ኦቨር አርዋን ፕላስ ዋን ኦቨር አርቱ ዋን ኦቨር አርዋን ፕላስ ዋን ኦቨር አርቱ ነው የሚለው ኦኬ። 1 ኦቨር አር 1 ፕላስ ዋን ኦቨር አርቱ በፎርሙላችን መሰረት እዚህ ጋር የተመለከትነው ነው፣ ማይነስ ቢ ኦቨር ሲ ነው። ኦኬ፣ ማይነስ ቢ ኦቨር ሲ መምጣት አለበት። ስለዚህ ስንሰራው ማይነስ ቢ ማለት ማን ነው? ማይነስ 9 ኦቨር ሲ ደግሞ ኤቲዝ 16። ማይነስ 9 ኦቨር 16 ነው መምጣት ያለበት ቾይዛችን ላይ ስንሄድ ግን ናይን ኦቨር ሲክስቲ ነው የሚለው ስለዚህ ይሄን ልክ አይደለም፣ የሳይንስ ስተት አለን ማለት ነው። ዲን ደግሞ ቼክ እናድርግ። ዲን ቼክ አደረግን። ዲን ቼክ ስናደርግ ደግሞ አር ዋን ስኩዌር ፕላስ አር ቱ ስኩዌር ሊሆናል። ፎርሙላችን ላይ ሁንም እንመለሳለን። ቢ ስኩዌር ማይነስ ቱ ኤሲ ኦቨር ኤ ስኩዌር መሆን ያለበት ስኩር ይህን ስንሰራው ቢ ማለት ዘጠኝ እንደሆነ አይተናል። ዘጠኝ ስኩር ማይነስ ቱ ሲባዛ በኤ ኤያችን ማነች? ሶስት ነች። ሲያችን ደግሞ አስራ ስድስት ነች። ኦቨር ኤ ስኩር ደግሞ ኦብቪየስሊ ስሪ ስኩር ይሆናል ማለት ነው። ስለዚህ ይህንን ካልኩሌት እናደርጋለን። ኔጌቲቭ አስራ አምስት ይመጣል የላይኛው፣ የታችኛው ደግሞ ስሪ ስኩር ዘጠኝ ነው። ይሄ መቃለል ይችላል በሶስት 3 በኔጌቲቭ ሳይናችንን ሳንረሳ ማለት ነው ኔጌቲቭ 5 ኦቨር 3 ይሆናል ማለት ነው የዲ መልስ ስለዚህ ስለዚህ ቹዛችን ላይ ሄደን ብንመለከት ኔጌቲቭ 5 ኦቨር 3 መሰል ነው ማለት ነው። ስለዚህ ትክክል ነው ማለት ነው ኦኬ ሶ አውር ኮሬክት አንሰር ኢዝ ጎይንግ ቱ ቢ ዲ ከ2015 የ9ኛ ክፍል ቻፕተርቱ ወደ ወጣው ጥያቄ ደግሞ እንሂድ ቅድም ያየ ነው ከ2014 የወጣ የቻፕተርቱ ቱ ግሬድ ናይን ጥያቄ ነው አሁን ደግሞ ከሚቀጥለው ዓመት የወጣውን የራሱ ቻፕተር የራሱ ግሬድ ጥያቄ እንመልከተው ጥያቄያችን የሚለን ኢፍ ኤክስ ስኩር ፕላስ ፎርቲን ኦቨር ኤክስ ፕላስ ቱ ኢንቱ ኤክስ ማይነስ ዋን ዘ ሆል ስኩርድ ኢኳልስ ቱ ኤ ኦቨር ኤክስ ፕላስ ቱ

ቢ ኦቨር ኤክስ ማይነስ ዋን ፕለስ ሲ ኦቨር ኤክስ ማይነስ ቱ ዘሆል ስኩዌድ ነው የሚለው። ኦኬ ስለዚህ ይሄኛውን ይዘን ይሄንን ፓርቲ ይዘን ዊከን ክሪስ ክሮስ ኢት አደለ ስለዚህ ክሪስ ክሮስ በምናደርግበት ሰዓት ምን እናገኛለን? ኤክስ ስኩዌድ ፕላስ ፎርቲን ኤ ኢንቱ ኤክስ ፕላስ ቱ ኤክስ ማይነስ ዋን ሆል ስኩየር። ችን ኤ ከዚህ ጋ ነው እያበዛናት ያለው። ችን ኤ ከዚህ ጋ ቢንም እንደገና ከዚህ ጋ ሁሉንም እያበዛ ነው ያለነው፣ ከታችኛው ጋ ነው ከዚህ ጋ። ኤ ኢንቱ ኤክስ ፕላስ ቱ ኢንቱ ኤክስ ማይነስ ዋን ሆል ስኩየር ኦቨር። ይችን አንረሳም፣ ምክንያቱም የኤ ዲኖሚኔተር ነች። ስለዚህ እያንዳንዱን ቫሊው ከታችኛው ጋር እያባዛን ማካፈል ግን አንረሳም። ቢኮዝ የኤ ዲኖሚኔተር ኤክስ ፕላስ ቱ ስለሆነ፣ ሶ ኤክስ ፕላስ ቱ ፕላስ ቢ ኢንቱ ኤክስ ፕላስ ቱ ኢንቱ ኤክስ ማይነስ ዋን ተወል ስኩዌድ አሁንም ከዚች ጋር ነው የምናበዛት። ቢ ዲኖሚኔተሯን ግን አንረሳም። ኤክስ ማይነስ ዋን ፕላስ ሲ ኢንቱ አሁንም በተመሳሳይ በዲኖሚኔተሩ በዋናው ኤክስፕሬሽን ዲኖሚኔተር ማለት ነው እናባዘዋለን። ኤክስ ማይነስ ዋን ስኩዌድ ኦቨር የሲ የራሷ ዲኖሚኔተር ደሟለች ኤክስ ማይነስ ቱ ተወል ስኩዌርድ ማለት ነው። ሶ ይህን ኤክስፕሬሽን ስንመለከት ኤን ኤክስፕሬሽን ስንመለከት የሚጣፉ ነገሮች አሉ፣ ካንስላዎት ማድረግ የምንችላቸው ነገሮች አሉ። ኤክስ ስኩዌርድ ፕላስ ፎርቲን ይህ ኢኮልስ ቱ የኤን ካየን ኤክስ ፕላስ ቱ እዚህ ጋር በኤክስ ፕላስ ቱ ይጠፋል። ሶ ኤ ኢንቱ ኤክስ ማይነስ ዋን ስኩዌር ብቻ ይቀራል ማለት ነው። ከዚች ጋር ከስር ያለችው ጠፍታለች። ፕላስ ቢ ኢንቱ ከቢ ደግሞ ኤክስ ማይነስ ዋን እዚጋ ያለው ይቺን አንዷን ኤክስ ማይነስ ቱ ሚን አንዷን ኤክስ ማይነስ ዋን ያጠፋልናል። ያጠፋልና አይደለ ኤክስ ማይነስ ዋን እዚጋ ሁለት ነው ስኩዌርድ ነው። ስኩዌርድ ሚንስ ኤክስ ማይነስዋን ታይምስ ኤክስ ማይነስዋን፣ ስለዚህ እሱ የታችኛውን ኤክስ ማይነስ ዋን ያጠፋልናል ማለት ነው። ቢይንቱ ኤክስ ፕላስ ቱ ይችኛዋ አንዷ ኤክስ ማይነስ ዋን አለች ያልጠፋችው። ሶ ኤክስ ማይነስ ከስራ ያለችው ግን ጠፍታለች ካንስል አርገናት ፕላስ ሲ አሁን ደግሞ እዚህጋ ኤክስ ማይነስቱ ስኩዌድ እዚም ኤክስ ማይነስቱ ስኩዌድ ይጠፋል። ኤክስ ፕላስቱ ብቻ ቀረ ማለት ነው። ሶ ዚስ ኢዝ ጎይንግ ቱ ቢ ኢኩዌዥን ዋን። ስለዚህ ይህንን ኢኩዌዥን ካገኘን ኤን ለማግኘት የመጀመሪያዋ ቫሪያብላችን ኤ ስለሆነች ኤን ለማግኘት ምን ማድረግ እንችላለን? ሙሉ ይሄን ኤክስፕሬሽናችንን ወስደን ኤክስ ላይ ማንን ብንተካ ነው ኤን ማግኘት የምንችለው የሚለውን ስናስብ፣ ቢ ዜሮ ከሆነ ሲ ደግሞ ሙሉ ዜሮ ከሆነ ኤን ለማግኘት ስቬል ይዝ አደለ። ስለዚህ ቢና ሲን ለማጥፋት ምን እናደርጋለን? ቢንም ሲንም ዜሮ ሊያደርግ የሚችል በኤክስ ቦታ ስንተካ ማለት ነው ዜሮ ሊያደርግ የሚችል ቁጥር መፈለግ እንችላለን። ስቬል ይዚ አደለም። አንዱ ዚ ኤክስፕሬሽኑ ዜሮ ከሆነ ሙሉውን ዜሮ ያደርገዋል። ምክንያቱም ኤኒ ነምበር ሲባዛ በዜሮ ዜሮ ስለሆነ፣ ይህንንም ኤክስፕሬሽን ዜሮ ሊያደርግልን የሚችለው ኤክስ ገብታ ዜሮ የምታመጣ ከሆነ ነው። ስለዚህ እዚህ ጋር ኔጌቲቭቱ ብንከት ይሄ ሙሉ ዜሮ ይሆናል። እዚህ ጋርም ኔጌቲቭቱ ብንከት ይሄ ዜሮ ይሆናል። ወይም ዜሮ ሲባዛ በኤኒ ነምበር እዚህ ጋር የሚመጣው ቁጥር ኤኒ ነምበር እዚህ ጋር የሚመጣው ቁጥር ዜሮ ነው የሚሆነው። ስለዚህ ኔጌቲቭቱ እንከታለን ማለት ነው። ኤክስ ዚ ኳልስ ቱ ኔጌቲቭ ቱ ፋይንድ ዋት ቱ ፋይንድ ደ ቫሪያብል ኤ ማለት ነው። ተክተን መስራት እንችላለን። ኤክስ ላይ እያንዳንዱ ኤክስ ቫሊዩ ላይ ነው ኔጌቲቭ ቱ የምንተካው እዚም፣ ኤቭሪ ቦታ እዚም፣ እዚህም ማለት ነው። ስለዚህ ኔጌቲቭ ቱ

ኦኬ ስለዚህ ይህን ኤክስፕሬሽን ስንሰራው ምን ይሆናል? ኔጌቲቭ ቱ ስኩዌርድ እዚህ ጋር ፎር ፕላስ ፎርቲን ይሆናል ማለት ነው። ኤ ኢንቱ ኔጌቲቭ ቱ ኔጌቲቭ ዋን ኢዝ ኔጌቲቭ ትሪ፣ ኔጌቲቭ ትሪ ስኩዌርድ ደግሞ ኢትስ ናይን። ኤ ኢንቱ ናይን ፕላስ ከዛ ኤክስፕሬሽን ጠፋ ሙሉ

እቺ ፕላስ አታስፈልገንም ማለት ነው። ስለዚህ ፎር ፕላስ ፎርቲን ኢዚ ኳልስ ቱ ናይን ታይምስ ኤ ሆነ ማለት ነው ች ሜክስት ስራ ስምንት ክል ይሆናል ናይን ኤ ኤ ለመፈለግ ኦቨር ናይን ኦቨር ናይን ማድረግ እንችላለን። ናይን በናይን ይጠፋና የኤ ቫሉ ስንት ሆነ ማለት ነው ስራ ስምንት ሲከፈለ ዘጠኝ ሁለት ሆነ ማለት ነው። ቢል ለማግኘትስ ምንድን ነው ማድረግ ያለብን? ኢኩዌዥን ዋናችን ጋር ሄደን አሁንም ከኢኩዌዥን ዋናችን ሳንለቅ ኢኩዌዥን ዋንን እንደያዝን ሺ ሚንስ ዲስ ኢኩዌዥን ማለት ነው። እንደያዝን ቢል ለማግኘት ምን እናደርጋለን? ወይንም ሲን ለማግኘት ሲን ለማግኘት አንዳቸውን መጀመሪያ ብናገኝ ኢትስ ኦኬ። ስለዚህ ሲን ለማግኘት ምን እናደርጋለን? ሲን ለማግኘት ትፋይንድ ሲ ዊ ሐፍት ሜክ ኤ ኤንድ ቢ ዜሮ አይደለ ኤም ቢም ዜሮ ከሆነ ሲ ለማግኘት ቀላል ነው አይደል ይህ ለማግኘት ስለዚህ እዚህ ጋር ማን መተካት አለብን ማለት ነው። ኤክስፕሬሽኑ ዜሮ እንዲሆን እዚህ ጋር ዋን አይደል አንድ ብንተካ እዚህ ጋር እዚህ ቼክስ ላይ አንድ ብንተካ ዋን ማይነስ ዋን ዜሮ ዜሮ ስኩዌርድ ዜሮ ይሆንና የሙሉ ይጠፋል። ቢም ላይ እዚህ ጋር ቢ ላይ መተንም አንድ ብንከት ዋን ማይነስ ዋን ኢዝ ዜሮ ዜሮ ዚስ ሆልቲንግ ዜሮ ያደርገዋል ማለት ነው። ስለዚህ ዊ ሰብስቲትዩት ዋን ማለት ነው። ኦኬ ሶ ሌት ኤክስ ኢዝ ኢኳልስ ቱ ዋን ቱ ፋይንድ ሲ ቱ ፋይንድ ሲ ባይ ሜኪንግ ኤ ኤንድ ቢ ዜሮ ማለት ነው። ኤ እና ቢ ዜሮ አድርገን ሲን ለማግኘት በጣም ይቀለናል። ከዛ በኋላ ሶ ኤክስ ላይ አንድ እንተካለን። አንድ ስንተካ ዋን ስኩዌርድ ፕላስ ፎርቲን ኢኳልስ ኤ ኢንቱ ዋን ማይነስ ዋን ዘ ሆል ስኩዌር ፕላስ ቢ ኢንቱ ዋን ፕላስ ቱ ኢንቱ ዋን ማይነስ ዋን ፕላስ ሲ ኢንቱ ዋን ፕላስ ይሆናል። ይሄ ሙሉ ጠፋ፣ ዜሮ ስለሆነ ይሄም ሙሉ ጠፋ። ቢኮዝ ዲስ ቢካምስ ዜሮ። ይሄ ዜሮ ሲሆን ደግሞ ሲባዛ ከዚህ ጋር ሁሉንም ዜሮ ያደርገዋል። ሲ ብቻ ቀረ ማለት ነው። ዋን ስኩዌር ፕላስ ፎርቲን ኢዝ ፊፍቲን ኢኳልስ እዚህ ጋር ይህን ስንሰራው ስሪ ሲ ይሆናል አይደል። ዋን ፕላስ ዊዝ ስሪ ስሪ ሲባል ዘሮ ሲ ስሪ ሲ ኦቨር ስሪ ኦቨር ስሪ ስናደርግ ይሄ ይጠፋና ሲ ስንት ሆነ ማለት ነው? አስራ አምስት ሲከፈለ ሶስት ኢዝ አምስት ቢል ለማግኘት ደግሞ ኤክስ ኢኳልስ ቱ ዜሮ ማለት ነው። ሶ ኤክስን ዜሮ ስናደርግ እዚህ ጋር የምንተካው ቁጥር ኤክስን ዜሮ ስናደርግ ኤ ቫሊው አግኝተናል፣ ሲ ቫሊው አግኝተናል። ስለዚህ ኤክስን አንድ ቁጥር መተካት እንችላለን። ኢዚየስት ዌይዝ ኤክስን ዜሮ መተካት፣ በኤክስ ቦታ ዜሮን ብንተካ ይቀልናል። ሶ ራሱን ኢኩዌዥናችንን ወስደን ፕላስ ፎርቲን

ዜሮ ፕላስ ስለዚህ ሙሉ ላይ ዜሮ ተካ ነበት አስራ አራት ይሆናል። ይሄ የዜሮ ስለሆነ ኤይንቱ ዜሮ ማይነስ ዋን ስኩዌር ደግሞ ስ ው ማይነስ ዋን ስኩዌር ዋን ስለሆነ እዚህ ጋር ማይነስ ዋን ስኩዌር ዋን ስለሚሆን ዋን ሲባዛ በኤ ደግሞ ኤ ይሆናል። ዜሮ ፕላስ ቱ ዜሮ ዜሮ ማይነስ ዋን ማይነስ ዋን ሲባዛበት ቱ ኢዝ ማይነስ ቱ ሲ ሶ ማይነስ ቱ ቢ ይሆናል። ማይነስ ቱ ቢ ፕላስ የሲን ስንሰራ ደግሞ ቱ ሲ ይሆናል። ዊ ኖው ቫሊዩ ኦፍ ኤ ኤንድ ሲ እዚህ ጋር ሰብስቲቱት ማድረግ እንችላለን። በጠለያ4 ኤ ስንት ነው የመጣልን? ሁለት ነው የመጣልን፣ ሰርተነዋል። ሁለት ሲደመር ማይነስ ቱ ቢ አምስት ነው የመጣልን ፕላስ ቱ ሲ ደግሞ ሶሪ ቢ አላወቅ ነው ማይነስ ቱ ቢ ፕላስ ቱ ሲ ነው አምስት ነው የመጣልን ፎርቲን ኢዝ ኳልስ ቱ ቱ ማይነስ ቱ ቢ ፕላስ ቴን ሁለት ሲባዛ አምስት አስር ስለሆነ ማለት ነው ፎርቲን ዩዚኳልስቱ ቱ ፕላስ ቴን ኢዝ አስራ ሁለት ምክንያትዚ ሁለት ሲደመር አስር አለ ላይክ ተርም ስንሰበስብ አስራ ሁለት ሆነ። ማይነስ ቱ ቢ አስራ አራት አስራ ሁለትን ወደዚህ ስንወስዳት ኔጌቲቭ ትሆናል። አለ ተኩል ይሆናል ወደዚህ ስንወስዳት። ስለዚህ ማይነስ ቱ ቢ ይሆናል ሁለት ይሆናል። ማይነስ ቱ ቢ ኦኬ ኦቨር ማይነስቱ እናደርጋለን ቢን ብቻውን ለማስቀረት፣ ኦቨር ማይነስቱ ይሄ ይጠፋል ሙሉ ለዚህ ቢ ስንት ሆነ ማለት ነው? ሁለት ሲካፈል ለ ኔጌቲቭ ሁለት፣ ሁለት ሲካፈል ለኔጌቲቭ ሁለት ይህ ኔጌቲቭ ዋን ፋይቭ ኤንድ ኤ ደግሞ ሁለት ይሆናል። ስለዚህ ሪስፔክቲቭሊ ነው የሚለን ስለዚህ ሁለት አምስትና ኔጌቲቭ ዋን። ሶ ቹዛችን ላይ ነው የሄድና ሁለት አምስትና ኔጌቲቭ ዋን የሚል መልስ ያለው ትክክለኛ አንሰራችን ይሆናል ማለት ነው። ወይንም ሁለት ኔጌቲቭ ዋን እና አምስት፣ ምክንያቱም ሲ ስለሆነ መጨረሻ ላይ ሁለት ኔጌቲቭ ዋን እና አምስት ዊች ሚንስ ፋይነል አንሰሪዝ ጎይን ት ቢ ኤ። ማለት ለዛሬ አዘጋጀንላችሁ የማትሪክ ጥያቄዎች እና መልሶቻቸው እስከነ ማብራሪያው ይህን ነው ይመስሉት። የሚቀጥሉትን ደግሞ በቀጣዩ ቪዲዮ ላይ ታገኙታላችሁ። ለጓደኞቻችሁ፣ ለተማሪዎች ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ ተማሪዎች እነዚህ ቪዲዮዎች አስፈላጊ ናቸው። ለኢንትራንስ ኤግዛም ያዘጋጃሉ እንግዲህ ሁሉንም ጥያቄዎች ከሁሉም ሰብጀክት ያሉትን ኢቨንቹዋሊ መስራታችን አይቀርም። ስለዚህ ይህን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር አድርጓቸው ለጓደኞቻችሁ ከዘጠኝ 9 እስከ አስራ ሁለተኛ ክፍል ድረስ ያሉ ተማሪዎች ይህንን ይጠቀሙበታል። ወይንም ሬሚዲያል ተማሪዎችም ጭምር እነዚህም ቪዲዮዎች ይጠቀሙባቸዋል ማለት ነው። በሚቀጥለው ቪዲዮ ቀጣዮቹን ጥያቄዎች እንሰራለን። እናመሰግናለን።